ንቁ ቤተሰቦቻችን የለተሰኞ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ አብራችሁን ቆዩ። ንቁ ኦርቶዶክስ ተዋህዶ የፀሎትና የንስሐ መርከብ ማህበር ለአቅመ ደካሞችና ለህጻናት የገንዘብ ድጋፍ አደረገ። እንደሚከተለው ይቀርባል። ከዛ ውጭም ደግሞ የማታበል እንድትዋወቁም ጭምር ነው። ያው ንቁ ሚዲያ ዛሬ አይደለም የጀመረው፣ ከጀመረው ቆይቷል። ከዚህ በፊትም መጥቼ አይቻችኋለሁ

እናንተ ይሄ ሲያደርግላችሁ በደንብ አድርጋችሁ ማመስገን ለእሱ ማለት ነው መመረቅ። ቤተክርስቲያን በምትሄዱበት ሰዓት ካላችሁበት ሁሉ እነሱን ማመስገን አለባችሁ። እሱና ከእሱ ጋር የሚሰሩ ወንድሞች ልጆች እዚህ ጋር ይታዩኛል ብዙ ጊዜ ደከመኝ ሰለቸኝ ሳይሉ። እናንተ ደግሞ ይህ የምታገኙት ነገር ካለው ከወቅቱ ነባራዊ ሁኔታ ጋር ያው ከኑሮ ውድነቱም ሊሆን ይችላል የተለያየ ችግር እንአትወጥቁ በሚል ነው ሰዎችን እያስተባበረ እንዳይቆሙም በማድረግ ብዙ ውጣ ወረድ የወረደ ነው ይሄ ነገር ወደዚህ ሲያመጣላችሁ፣ ስለዚህ ያው በፀሎት አስሯቸው ለማለት ጀምር ነው። እኛም ደግሞ በአስተዳደሩ ስም ወኪ የዚህ ጋር ስናገር በጎገም ፍቃድ የምንፈልገው ነገር ስለሆነ እንደ የካ ክፍለ ከተማ እንደ ሴቶችና ህፃናቱ አንዱ ሰራው ስለሆነ ከልብ ማመስከል እንችል እሺ አሁንም ደግሞ ሌላ ሰው ጋብዛችኋለሁ እንግዲህ እንደዚህ ትልልቅ ባለስልጣን ብዙ ጉዳይ አላቸው ዛሬ ሰንበት ቤተሰቦቻቸውን ትተው እናንተን ለመጎብኘት ነው የመጡት ለማበረታታት ነው እና የመጡት እስቲ ደግሞ ራሳቸውን ያስተዋውቁና የሚያስተላልፉት መልዕክት አለ ሁላችሁም በጸጥታ አስሙ ከዛ በኋላ ቶሎ ቶሎ ሰተን ትሄዳላችሁ ሺ ሰላም ናችሁ ሰላማችሁ ይብዛ ንቁ ሚዲያ አቶ የኔነ ዛሬ አይደለም የጀመሩት ይህን የበጎ አድራጎት ስራ እንደ መንግስትም እንደተቋምም እኛም እነሱ የሚሰሩትን በጎ አድራጎት በመልካም ጎን ወስደን እነሱን ለመደገፍ እነሱ ከተለያዩ በጎ አድራጊ ልበቀና ሰዎች ሰብስቦ ለእናንተ ደግሞ የተወሰነ ነገር ይደግፋቸዋል ብለው ሰብስቦ ዛሬ ብቻ አይደለም፣ በፊትም ሲያደርጉ ነበር፣ በየወሩ ወደፊትም እያደረጉ ነው ያሉት። እነሱን እናመሰግናለን። በርቱ ለማለት ነው የመጣ ነው። ሁለተኛ ደግሞ እናንተ በተለያዩ መንገድ መንግስትም በኛ በኩልም ድጋፍ ይደረጋል። ወረዳው ይሄንን የሚያደርጉ ሰዎችን እየደገፍን በወረዳ አቅም ደግሞ ሌሎች ልበቀናና በጎ አድራጎት የሚያደርጉ ሰዎችን እየሰበሰብን በየበዓላቱ ድጋፍ እያደረግን ያለ ነው። ይሄን መንግስት በጣም ከፍ ባለ ምዝጋና ያመሰግናል። ያስቀጥላል። ድጋፍም እንሰጣለን። እንኳን ዳና መጣችሁ። ለአቶ የነነ ጸልዩለት፣ አብራችሁ ቀጥሉ። እሳቸው ፈጣሪ እስጦት። ይህም በጎ ስራዎትን ደግሞ አጠንክሮ ይቀጥሉበት። እኛም እንደ መንግስት በእኛ በኩል ማድረግ የሚገባንን ድጋፍ እናደርጋለን። እናመሰግናለን። በጣም እናመሰግናለን እግዚአብሔር ያክብርልን። እንግዲህ እናንተ ጊዜያችሁን ሰጥታችሁ እዚህ ቦታ ላይ መጣችሁ፣ ደግሞ እኛን ስለ አበረታታችሁ አይዟችሁ በርቱ ስላላችሁ በጣም ነው በፈጣሪ ስም ማመሰግነው። እኔም የማስተላልፈው መልክ እንግዲህ በሀገር ውስጥም በውጭም ላላችሁ እንግዲህ ከሰባት ስድስት አመት ጀምሮ ስፖንሰር ስታደርጉ ዘር ሃይማኖት ሳትለዩ ቆይታችኋልና በዚህ ቦታ ላይ አራት መቶ ሀምሳ ሰው በላይ ስፖንሰር ስናደርግ ለስድስት ዓመት ቆይተን አሁን ደግሞ ግማሽ በግማሹ እያቋረጣችሁ በተለያየ ችግር እዚህ ደርሰዋል። ግማሾቹ ወደ ሁለት መቶ ሰዎች እጃችን ላይ ያሉ እና እባካችሁ አሁንም በፈጣሪ ስም ነው የምለምናችሁ። ሰው የዘራውን ነው የሚያጭደው። እና እነዚህን የምታዩቸው የተለያየ ጉዳት ያለባቸው ነው። ስታዩቸው ለብሰው አምረው ስታዩቸው ደህና ይመስላል፣ ቤታቸው ባዶ ነው። ምንም የላቸውም በቃ ከአቅማቸው እኛ የድሃ ድሃዎችን በጣም መርጠን ነው። እንግዲህ እዚህ ጋር የምታዩዋቸውና በየወሩ የምትረዷቸው ሰዎች በውጭ ያላችሁ እባካችሁን እጃችሁን አሁንም እንዳታቋርጡባቸው፣ ባትችሉ ደግሞ ቤተሰብ ጓደኛችሁን እንድታስቀጥሉ፣ አንዳንድ ሰው እዛው እንዲቀጥሉላቸው እንድትተባበሩ ነው። እስካሁን ስለረዳችሁት ከጎናችን ስለቆያችሁ ሁሉ በጣም እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሁላችሁትም በስደት ያላችሁ እኛም የምናደርገው እዚህ የምታዩአቸው አረጋ ያሉ እናቶች አሉ፣ ጸሎት ነው። እዚህ ጋር ብዙ ሙስሊሞች አሉ፣ ክርስቲያኖች አሉና ይጸልዩላቸዋል። ጤናችሁን እንዲሰጧችሁ፣ ከስደት በሰላም ሀገራችሁ ገብታችሁ ደግሞ በሰላም እንድትኖሩ ጸሎት ነው። ከእነሱ ጸሎት፣ ከእናንተ ደግሞ ገንዘብ ነውና እርዳታችሁ እንዳይቋረጥ ለምናለው። ሰላም ላለው ሰላም

በብሉያትና በሐዲሳት ትምህርታቸውን ሲከታተሉ የቆዩ ደቀ መዝሙርት በመምህርነት ተመረቁ። እንደሚከተለው ይቀርባል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት የተላላቅ ሊቃውንት መፍለቂያ የሆነው የደብረገነት ሞጣ ቅዱስ ጊዮርጊስ የመጽሐፍ ትርጓሜ ጉባኤ ቤት በብሉያትና በሐዲሳት ትምህርታቸውን ሲከታተሉ የቆዩ ደቀ መዝሙርትን በመምህርነት አስመርቋል። የደብረገነት ቅዱስ ጊዮርጊስ የመጽሐፍ ትምህርት ቤት በርካታ ሊቃውንትንም አፍርቷል። ከነዚህ በርካታ ሊቃውንት መካከል እነ አራት አይና ጎሹ እና አለቃ ኤልያስ ያሳይሉና የልጅ እያሱ የንግስተ ነገስታት ዘውዲቱና ዜና መዋዕል የጻፉ ልጆቻቸው አለቃ ገብረ እግዚአብሔር ኤልያስ ተጠቃሽም ናቸው። ጉባኤ ቤቱን ለማጠናከርና ና የተማሪዎች ችግር ለመፍታት ማህበረ ቅዱሳን የአንበሳውን ድርሻ የወሰደ ሲሆን የማህበሩ የቅዱሳት መካናት አድባራት፣ ማህበራዊ አገልግሎት ክፍል ከአውሮፓ ማዕከል ባገኘው ድጋፍ ሰኔ 20 ቀን 2006 ዓ ም ታላቅ ጉባኤ ቤት በማስገንባት ለቤተ ክርስቲያኑ አስረክበው ጉባኤ ቤቱ የተሰየመውን በአራት አይና ጎሹ እንደሆነም ተገልጿል። ለስብከተ ወንጌል አገልግሎት ትኩረት ሰጥቶ እየሰራ የተሰራ መሆኑን በገርጃ አካባቢ የሚገኘው ቅዱስ ጊዮርጊስ ና ቅዱስ ገብርኤል ካቴድራል አስታወቀ። እንደሚከተለው ይቀርባል። የኢትዮጵያ ጠባቂ ገበዝ የሰማዕቱ ቅዱስ ጊዮርጊስ የቅዳሴ ቤትና ታምራት ያደረገበት በዓል በደብረ ገነት ቅዱስ ጊዮርጊስ ና ቅዱስ ገብርኤል ካቴድራል በብፁዕ አቡነ በርናባስ የአግብራ ሀገረ ስብከት ሊቀ ጳጳስ በተገኙበት ሲከበር የደብሩ አስተዳዳሪ መላከ ጸሐይ በቀለ ተሰማ ካቴድራሉን በመንፈሳዊ አገልግሎት የአብነት ትምህርት ቤት በማስፋፋት ይልቁንም ለስብከተ ወንጌል አገልግሎት ትኩረት ሰጥቶ በመስራት ላይ እንደሚገኝ አስታውቋል። መላከ ፀሐይ በቀለ ተሰማ በዕለቱ በሰርከ ጉባኤ የሚሰጠውን የወንጌል አገልግሎት በተጨማሪ በየሳምንቱ ሐሙስ ጉባኤ ሐዲስ ኪዳን በሚል ተከታታይ ትምህርት ለመመናን በመስጠት ላይ እንደሚገኝም ገልጸዋል። በደብሩ በየሶስት ወሩ ለአምስት ቀናት ልዩ ጉባኤያትን በማዘጋጀት የስብከተ ወንጌል አገልግሎት እንዲሳፋ የደብሩ አስተዳዳሪ በትኩረት እየሰራ መሆኑንም ገልጿል። የቦሌ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል ከመንፈሳዊ አገልግሎት ጎን ለጎን ቤተክርስቲያን በምጣኔ ሃብት ለማሳደግ ይዞታ በሆነው 19.7 ሄክታር የመሬት አጠቃቀም ማስተር ፕላን አዘጋጅቶ ወደ ልማት መግባቱንም አክለው ገልጸዋል። በባለሙያዎቹ መዋቅራዊ ፕላን በማዘጋጀት መንፈሳዊ፣ ኢኮኖሚያዊና ማህበራዊ አካባቢ ሁኔታን ባካተተ መልኩ አስተሳስሮ እንዲለማ ታሳቢ በማድረግ የተዘጋጀ መሆኑንም ገልጸዋል። በፕላኑ በካቴድራሉ የማምለኪያ፣ የቀብር፣ የመኖሪያና የአነስተኛ ንግድ ማምረቻ፣ የማከማቻ ስፍራዎች ያካተተ ሲሆን በፕላኑ የመቃብር ቦታዎችን በአግባቡ ማልማትና ካቴድራሉና አካባቢው በመሰረተ ልማት በማስተሳሰር በአረንጓዴ ልማት፣ በትምህርት፣ በጤና የአካባቢው ማህበረሰብ የሚያገለግሉ ፕሮጀክትም ተካተዋል። በዚህ መሰረት የፕሮጀክቱ ቅድሚያ የቤተ ክርስቲያኑ ቅጥር ግቢ በማጽዳትና በአረንጓዴ እጽዋት እንዲሸፈን በማድረግ ለአምልኮ ምቹ ለማድረግ ምእመናንና በካቴድራሉ የሚገኙ የሰንበቴ ማህበራት በማስተባበር እየሰሩ መሆኑንም ገልጸዋል። መላከ ቆሞስ አባ ገብረ መድን ንጉሴ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ በደብሩ እየተሰራ ባለው መንፈሳዊና ልማታዊ ስራ ደስ መሰኘታቸውን ገልጸው ስሮ ተጠናክሮ እንዲቀጥል ምእመናን ድጋፍ እንዲያደርጉ መልእክታቸውንም አስተላልፈዋል። በበዓሉ ሬዳዊ ዜማ በሊቃውንትና በሰንበት ትምህርት ቤት ተማሪዎች መዘመራንም ቀርቧል። ብፁዕ አቡነ በርናባስ የሀግብራ ሀገረ ስብከት ሊቀ ጳጳስ በዕለቱ ትምህርተ ወንጌልም ሰጥተዋል። በትምህርታቸው ቅዱስ ጊዮርጊስ ጣዖት አምልኮን በመቃወም ፈተና እየደረሰበት ነገር ግን እንዳሸነፈ ገልጸው ዛሬም ለሀገራችንና ለትውልድ ፈተና የሚሆኑት መለያየት፣ ጥላቻና ዘረኝነት ማሸነፍ እንደሚገባም አስተምረዋል። በክብረ በዓሉ ላይ መምህር ዶክተር አካላሉ ተሰማ የመገናኛ ብዙሀን ስርጭት አገልግሎት ድርጅት ዋና ስራ አስኪያጅ፣ መጋቢ ስብሀት አብይ ዘለቀ በአዲስ አበባ ሀገረ ስብከት የብፁዕ ሊቀ ጳጳስ ልዩ ጻፊ መላከ ብርሃን ሩፋኤል የማነ ብርሃን፣ የቦሌ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ መላከ ፀሐይ በቀለ ተሰማ፣ የደብሩ አስተዳዳሪ፣ የሀገረ ስብከቱ የስራ ኃላፊዎች፣ የአዳራት አስተዳዳሪዎች፣ ካህናትና ምዕመናንም ተገኝተውበታል። ብፁዓን አበው ሊቀ ጳጳሳት በሀገረ ስብከቱ የሚገኙ የልማት ስራዎችን ጉብኝት አደረጉ። እንደሚከተለው ይቀርባል። ብፁዕ አቡነ ፊልጶስ የደቡብ ኦመናሪ ዞኖች ሀገረ ስብከት ሊቀ ጳጳስ፣ የቅድስት ስላሴ ዩኒቨርሲቲ ፕሬዚዳንት፣ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ገሪሚያ የዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በየዲዮ ኮሬና ቡርጂ ሀገረ ስብከት የሚሰሩ የልማት ስራዎችን ጎብኝተዋል። በጉብኝቱ ሀገረ ስብከቱ በማስገንባት ላይ የሚገኘውን የመንበረ ጵጵስና ህንፃ እንዲሁም አንዲዳ መዳን ያለም የሚገኘውን አዳሪ የአብነት ትምህርት ቤትም ጉብኝት አድርገዋል። ብፁዕ አቡነ ፊልጶስ በሀገረ ስብከቱ በአብነት ትምህርት ቤቱ በተመለከተ ነገረ ሀሳባቸውን የገለጹ ሲሆን በትልልቅ ኮሌጅ ያልተመለከት ነው መልካም አሰራር እዚህ በማግኘታችን ተደስተናል ያሉ ሲሆን አዲስ በሚገነባው መንበረ ጵጵስና ግንባ ግንባታ ፍጥነት መገረማቸውንም ገልጸዋል። ለደብረ ይባቤ ቅዱስ ሩፋኤል ቤተክርስቲያን የመሰረት ድንጋይ ተቀመጠ። ተጨማሪ ያለ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ አዲስ ለሚታነጸው ለሊበን ደብረ ይባቤ ቅዱስ ሩፋኤል ቤተክርስቲያን የመሰረት ድንጋይ ያኖሩ በመርሃ ግብሩ ላይም የደቡብ ምዕራብ ሸዋ ሀገረ ስብከት ስራ አስኪያጅ መጋቢ ጥበባት ቀሲስ ደምሰው መርሻ፣ የደቡብ ምዕራብ ሸዋ ሀገረ ስብከት ሂሳብና በጀት ክፍል ኃላፊ ሊቀ ትጉሃን ቀሲስ የሚባለው የወረዶ ቤተ ክህነት ልዩ ልዩ የስራ ኃላፊዎች የሰንበት ትምህርት ቤት ዘማሪያና በርካታ ምዕመናንም ተገኝተዋል በደብሩ ሰንበት ትምህርት ቤት ወጣቶች ዝማሬ ቀርበው የዕለቱም ትምህርተ ወንጌልም ተሰጥቷል በመጨረሻ ብፁዕነታቸው ባስተላለፉት አባታዊ መልእክት እግዚአብሔር ፈቅዶልን በዛሬው ዕለት ያስቀመጥነው የቤተ ክርስቲያኗ መሰረት ድንጋይ በሚያምር ዲዛይንና ዘመኑን በዋጀ ልዩ ህንጻ በአጭር ጊዜ ውስጥ በከፍተኛ ሁኔታ በመረባረብ ተገንብቶ እንዲያልቅ የተቻላችሁን ሁሉ በማድረግ እንድትሰሩ እኛም አስፈላጊ በሆነው ነገር ሁሉ ከጎናችሁ ሆነን እየመጣን እንከታተላለን በርታችሁ ስሩ በማለት ማለት ለህንጻው ቤተክርስቲያን ስራ ማስጀመሪያ የገንዘብ ድጋፍ አበርክተው መርሃ ግብሩ በብፁዕነታቸው ቡራኬና ቃለ ምዳም ተጠናቋል። ህዳር 8 ቀን 2018 ዓ.ም ከንቁ ሚዳ ደረስላችሁ ዜናዎችን እኒ ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከውዱ ተሰናበትናችሁ። ሰላም እግዚአብሔር ከናንተ ጋር ይሁን፣ ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር